ፍቅር ጓደኛ ስንመርጥ መስፈርታችን ምንድን ነው? ብዙዎቻችን ያው የምናውቃቸው የታወቁ መስፈርቶች አሉ። የመጀመሪያው ሃይማኖት ነው፣ ማናችን የማንከራከርበት በእምነት የሚመስልን ሰው የሚመስለንን ሰው እንመርጣለን። ከዛ በኋላ ሁላችንም እንደየፍላጎታችን ፍላጎታችን፣ ወይ የሀብት ሁኔታ፣ ወይ የመልክ ሁኔታ፣ ወይ አካባቢ ሊሆን ይችላል። የተለያዩ መስፈርቶችን ይዛል። እነዚህ መስፈርቶች በራሳቸው ክፉ አይደሉም። ሰው እንደውም አንድ መምህር ሲያስተምሩ ምን ሲሉ ሰማው እኛ የንጉስ ክርስቶስ ልጆች ነን። የንጉስ ልጅ ደግሞ ተመርጦለት ነው የሚያገባው። ያገኘውን አያገባም አይደለ? ስለዚህ መስፈርት ማብዛታችን የምንመረጣችን ኖርማል። ግን የምንይዛቸው መስፈርቶች ተገቢ ናቸው ወይስ ተገቢ አይደሉም የሚለው ላይ አጽንኦት ሰጥቶ ራስን መመርመር ይገባል። ዛሬ እንድናወራበት የምፈልገው ብዙዎቻችን ማናስተውሎ ችላ የምንለው አንድ መስፈርት ግን አለ። ይህም መንፈሳዊ ህይወት። በሃይማኖት የሚመስለን ሰው ሁሉ ለኛ የተገባ ሰው ነው ወይም ከኛ ጋር ማጭ የሚያደርግ ሰው ነው ማለት አይደለም። በመንፈሳዊ ህይወታችን እኛን መደገፍ የሚችል ወይ ደግሞ ልንደግፈው የንችል ወደኋላ ብዙ የማይጎተን ሰው መሆኑን እርግጠኞች መሆን አለብን። ብንችል ብንችል ሁልጊዜም ከኛ በመንፈሳዊት የሚሻል እኛ ሊያግዘን ሊደግፈን የሚችል ሰው ነው እኛም ከጎኑ የምናግዘው ሰው ነው መምረጥ ያለብን። ካልሆነ ግን ቢያንስ ተመሳሳይ ፍላጎት እንዳለን ኦን ሴም ፔጅ እንደሆንን እርግጠኞች መሆን መቻል አለብን። እሷ እንቁረብ እያለች እሱ እንዘሙት የሚል ከሆነ እሱ እናስቀድስ እያለ እሷ እንጨፍር የምትል አይነት ከሆነ የእሷ ህልም የእሷ ተስፋዋ በተክሊል ማግባት በቤተ ክርስቲያን ሥርዓት ማግባት ሆኖ እሱ ደግሞ እንደዚህ አይነት ፍላጎት ጭራሽ የሌለው አይነት ሰው ከሆነ መጀመሪያ ላይ ጥሩ ሊሆን ይችላል። ግን ነገሮች ቁም ነገር መሆን ስጀምሩ ሲሪየስ መሆን ስጀምሩ ችግር መፈጠሩ አይቀርም። በጣም በተደጋጋሚ በቤተክርስቲያን አገልግሎት የሚገጥመን ችግር ይሄ ነው። በተለይ በእህቶች በኩል ማለት መጀመሪያ እንደዚህ አይነት ጉዳዮችን ከቁም ነገር አይቆጥሩትም። ዝመ ዝም ብለው ብቻ እምነት አይቶ ይገቡበታል። ከዛ በኋላ ግን የሁለቱ ኢንተረስት በጣም የተለያየ ይሆንና ማስታረቅ ይከብዳል። ማለት እሱ ፍላጎት አይኖረውም በጣም እሷ ደግሞ ትፈልጋለች። ወይ ደግሞ እሱ በጣም ብርቱ መንፈሳዊ ሰው ይሆናል፣ እሷ ደግሞ ደንታ የላት ሴት ትሆናለች። ከዛም ሁለት የሁለቱን ሐሳብ አስማምቶ መንፈሳዊ ዓላማውን ወይም መንፈሳዊ ግቡን ነው የሚመጣት ትዳር መመስረት የማይቻልበት ደረጃ ላይ ይገባል ማለት ነው። ስለዚህ መንፈሳዊ ሕይወታችን ማች ያደርጋሉ። የምንፈልገው ነገር አንድ አይነት ነገር ነው። እኔ ክርስቶስን መሲሄ ለማድረግ በማድረገው ወጥረት ውስጥ የሱ ድርሻ በተገቢ መልኩ የሱ ድርሻ መወጣት ይችላል፣ ሊያግዘኝ ይችላል ወይ ልትደግፈኝ ትችላለች ወይ ብሎ መጠየቅ ተገቢ ነው እንጂ በእምነት ስለተመሳሰለን ብቻ አብሮ መሆን ይገባል ማለት አይደለም። እዚህ ላይ ብዙዎቻችን የምንሰራው ስህተት ምንድነው? እለውጠዋለሁ ወይም ወይ እለውጣታለሁ ብለን እናምናለን። እንደማይሆን እያወቅ ነው የሩቅ እንዳለ እየተረዳን፣ በፍቅር ለውጣው በፍቅር ለውጣ ታዲያ ምን እምነትን ይዘን እንገባለን። በፍቅር ማመን ጥሩ ነው፣ ግን በራስ መተማም በጣም ስህተት፣ በእንደዚህ አይነት መልኩ ማለት ነው። ምክንያቱም በሕይወታችሁ መለወጥ ያልቻላችሁት ችግር የለባችሁ፣ መተው እየፈለጋችሁ ያልተዋችሁት ኃጢአት፣ ወይ መልመድ እየፈለጋችሁ መልመድ ያልቻላችሁት ነገር የለም። ህይወታችሁ ላይ ያን ነገር እናንተ ራሳችሁን ለውጣችሁ መልመድ መልመድ ካልቻላችሁ፣ ራሳችሁን መለወጥ ካልቻላችሁ፣ ሌላን ሰው ለውጣለሁ ብላችሁ እንዴት ታስባላችሁ? ሌላን ሰው ሰው መለወጥ አይችልም። ሰው ሰውን መቀየር አይችልም። ሰው መምከር ይችላል፣ መደገፍ ማገዝ ይችላል። ግን ሰው ሰውን መቀየር ሰውን መለወጥ አይችልም። ለውጥ ከውስጥ ከልብ ነው የሚመነጨው። ልብን መስፈር ደግሞ እግዚአብሔር ድርሻ ለውጣት፣ አለው አስተካክሉ፣ አለው ለውጡ፣ አለው ተብሎ እንደማይሆን የሚታይ ነገር ውስጥ መግባት አይገባም ማለት ነው። ስለዚህ ከሃይማኖት በተጨማሪ ከሌሎች መስፈርቶቻችን በተጨማሪ መንፈሳዊ ህይወታችን መደጋገፍ የሚችል ነው ወይ ማች ማድረግ የሚችል ሰዎች ነን ወይ ብሎ ራስን መመርመር ይገባል።